ዝም በል ስጋ ደሞ እሷ በሌለችበት ይህም ህይወት እኮ አይደለም ህይወት ያበቃላት ነገር ነው የለም ከሆነ በኋላ ህይወቴ በየቤተክርስቲያኑ እየሄድኩኝ በቃ መኖር ነው የምፈልገው በቃ መኖር አልፈልግም ሰላም ሰላም ውድ ቤተሰቦቻችን እግዚአብሔር ይመስገን ዛሬ እንግዲህ በአዲስ ነገር መጥቻለሁ ያው ባለፈው ፍቄና ወይ በጣም ተጣልተው ነበር የተለያዩት። እስቲ ዛሬ ደግሞ ላንዴና ለመጨረሻ ፍቄን ሊጠርቸው ላንዴና ለዛ ነው ጠራ። እንደዚህ አታደፍግ። አዎ ትፈልጋለች። ለምን ግቤታ እንደዚህ አይደለማ። ስንት ስንት ዓመት ሙሉ ትዳር በአንድ ነገር ሳይሆን ሲፈርስ እኮ አንተ ጊዜ እንጠይቃት። በቃ ምንም መጨረሻ ነው። ምንም አይደለም። ምንም ምናምን ነው። ምንም ምክንያት እንደዚህ እንደቀልድ እንደዚህ እንደዚህ እንደዚህ እንደቀልድ ይሆናል። ገር እኮ እኔ እስከ መፍረድ ድረስ አንድ ሕይወት ናት ያለች ነገር እኔ ነብሴ ላይ ፈርጄ በሷ ምክንያት ነው። አይደለም እስኪ ለማርያም እና ምን መሰለህ ገብቶኛል ገብቶኛል፣ በሷ ምክንያት ነው። እንደና ደግሞ እንደዚህ አልተቻለኝ። በጣም እያመመኝ ነው፣ እየቆሰለ ነው። እንዴ ጊዜ ለመጨረሻ ጊዜ አሁንም የሚፈጠረውን ነገር እናያለን። እኔ ደግሞ እሱ ለምን ለምን አልልም። በቃ እሷ ማየትም አልፈልግም። እንዴት ማየት አልፈልግም አልፈልግም። ወታልኛለች አትወታለህ። መቼ እሱን ባንድ ወጣችን ምናምን ምናምን ነገር እንኳን ብላ አይደለም። ብዙ ነገር እንዴት ነው ለፍታ በስታገኘ ይሆናል። በቃ እሷም እሱን አስበው። አይደለም በቃ አሁን ለመረዳት እቺ ሰሞን ደግሞ ትንሽ ተረጋግቻለሁ። አትረብሽኝ በእናትህ። ኖርማል ነው በቃ። ይኸውልህ ዛሬ እንደምንም እንደምንም ብለሽ እሺ በለኝ በእናትህ። ሌላ ነገር መስሎኝ እኮ ነው ስትገባር፣ እዛ እንቀኸኝ ነው አልናቁም። እዛው ብር ነግረኝ ኑሮ አልመጣም ነበር እኔ ለዚህ ጉዳይ ቢሆን ኑሮ ምክንያቱም ለምን በቃ ሁሉ ሰው አዩም። ተሰቃየች፣ አንተም ተሰቃየች። በቃ ይበቃል እንዴ ይብቃ እንጂ እንዴ፣ አይበቃም። የዛኔ እንደዛ ለፍታ አገኛት፣ በቃ በአሁን ከዛ በመሀል የሆነ ነገር ሀፕን ተደረገ። ሰው ችግር የለም እኮ አሁን፣ ለአንዴና ለመጨረሻ ጊዜ ነው ያኛውን የታገስክ ሰው። ማርያም ግን ያኛውን የበፊቱን እንደዛ እንደዛ ሆነው

ምክንያቱም ከአቅም በላይ ሲሆንብህ ነገር ለምንድን ነው ቆርጠህ። ላቆርጥህ ነገር ለምንድን ነው እንደዚህ? አይደለም በቃ መረኛው ለምንድን ነው እንደዚህ የምትሆነው? ቆርጠህ ለማን ከብዶኛል። በጣም ማለት ነው። እውነቴን ነው የምልህ በጣም ከብዶኛል እሷ ጉዳይ ምክንያቱም እሷም እኔን አፈልገኝም። በቃ ባለፈው ምን እንደምትኛል ምን እንዳለች አልሰማህም? ባለፈው እንዴ ስላለች ብቻ ነው ልቦኔ። ወይ ታውቃታለህ። አሁን ለዛሬ ለመጨረሻ ጊዜ ሪስክ ሄደን እንወራታለን። እዛ በኋላ አለቀ። ምር ብሎኛል። የምራይ? እሺ፣ በኔ ሆነብሽ። ማርያም ምንድን ነው ግን በቃ ይሄኛው ነገር እና

እስቲ ዝም በል ዝም በል፣ በቃ አንተ እኔ ነገር ግን በቃ በእኔ ችግር የለም። ችግር ደግሞ በትንሽ ነገር እንደዚህ የምትሆኑ እኮ እስከ መቼ ነው? እንደዚህ የምትሆኑ ምንም ትንሽ ነገር አይደለም። በአንተ ስላልደረሰ ነው ነው በጣም

እየሰማርን እንደሚናገረው ነው ሰምቸዋለሁኝ። ለማንችነሽ እንደ ነገር የምትሄጁ ይዘው መጣ ሲጀመር አንተ ራስ መታረቅ አለባቸው። እኔ ከሱ ጋር የምትጠመቂ ጸበል ግን ክብር የሌለው አሁን ሰላም እያገኘ ይህን ዳብሎ ሳታምጣብኝ፣ በቃ ካሁን በኋላ ኖ ከዚህም ልጥፋ እንዴ ማለት ነው። አታምጣው ጀመር እናንተ ማለት ነው የምንገናኙ፣ በስራ በእኛ ህይወት መግባት የለበትም። መጣት አለ በቃ መታረቅ ስላለባችሁ ነው የመጡት። የማይሆን ነገር ነገር ነው። በቃ ነገር ነገር ነው። የሆነ ዕቃ ተሰብሮ ይጠገናል ድጋሜ። የኔና የሱ ነገር እንደዛ ነው። በቃ አልሆነም። በቃ አሁንም ድጋሜ ከዛ የበለጠ ደረጃ ላይ ነው የደረስኩት። ከዛ የበለጠ እናንተ ያላያችሁት የዛኔ አይተ አልባይን አይደለ? እኔ ደግሞ ገብቼ እናንተ ያላያችሁት ነገር ብዙ ነገር ያለ። እናንተ ፊት ጻድቅ ይመስላል። ነገር አይገባው። ምን ብዬ ልናገር? ሰው በሙሉ የሚፈርድብኝ እኔ ላይ ነው። ታውቃለህ? እስኪ ችግሩ ስለማትናገሪ ነው ያለው። በቃ ሰው ሰው በሙሉ እኔ ላይ ነው። ወይ እብድ ናት ወይ ምንትስ ምንድን ናት እሷ ነው የሚለኝ። ትክክል ስለማትናገሪ ነው። እሺ ችግርሽን ነው። እድሜ በሙሉ የጨረስኩት በሰው ሀገር ተክል ክብር የለውም እሱ

እናንተ ናችሁ እኮ ነገሩን እያከረራችሁ። አንተ ምንም በቃ የማታውቀው ነገር አለ። የራሱ ጉዳይ

እሷ ብለችበት ማምጣት ራሱ ትክክል አልሰራም ሆነት ምን ማለት ነው በቃ እኛ ስራችን እንስራን ከሱ ጋር አልፈልግም በቃ ምንም ነገር አይደለ ረዳሻለሁ ብለኸኛል አይደለ ከዛ ብቻ እርዳኸኝ በቃ እኮ አይደለም ይሄም እኮ ህይወት እኮ ነው አይደለም በቃ ህይወት ያ በቃ ያበቃለት ነገር ነው የለም ከሆነ በኋላ ህይወት ህይወቴ በየቤተ ክርስቲያኑ እየሄድኩኝ በቃ መኖር ነው የምፈልገው። እኔ በቃ ከሱ ጋር መኖር ጥቅማሽ አልፈልግም። ማንም ሰው እንዲያነሳብኝ አልፈልግም። ማንም ሰው ማለት ነው ማያላቅ የሚስተካከለውን ነገር ግን አስቢበት፣ ማርያምን አስቢ። በጣም የሚስተካከል ነገር አለ። ቀላል ነው ነገሩ፣ ግን አንቺ በጣም ዙሩን አከረሽ። ምንም እያከራኩ አይደለም። ምንም እናንተ ማታውቁት አልኩ እኮ ነኝ። ማንም እብድ ናት በለኝ፣ ምንድን ናት በለኝ፣ ጉዳይ አይደለም። እውነት ግን አክብረን እንደዚህ ተስማምረሽን ስላመጣ አመሰግናለሁ። በተረፈ ግን ከአሁን በኋላ ወላ ከሱ ጋር እኔ ምንም ነገር እንድትዋራ ራሱ አልፈልግም።